በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ዘላለም ሥላሴ አሚን። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ትንቢተ ኢሳይያስ ምዕራፍ ሃምሳ ስድስት ቁጥር ሰባት ላይ የምናገኘው ኃይለ ቃል ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አምላካችን እግዚአብሔር፣ እግዚአብሔር ይመስገን ብለን እንድናመሰግነው ምስጋናችንን የሚቀበልልን እኛም ልጆቹ እንደሚቀበለን አምነን በዚህ በቅዱስናው ስፍራ ያሰባሰበን የአባቶቻችን አምላክ ለስም አጠራሩ ክብርና ምስጋና ይድረሰው። በዚህ ቪዲያ የምትከታተሉ በውጭም በውስጥም ያላችሁ የእግዚአብሔር ልጆች በውጭ ሀገርም በሀገር ቤትም ያላችሁ ይሄ ድምፅ የሚሰማችሁ ሁሉ የእግዚአብሔር ሰላምና ፍቅር ይብዛላችሁ። አሜን። እግዚአብሔር አምላካችን እንዲመክረን፣ እንዲያስተምረን፣ እንዲገስጸን፣ ቀናውን መንፈስ እንዲያመላክተን ፈቃዱ ይሁን። እመቤታችን ወላዲተ አምላክ ምርኩዛችን፣ መጽናኛችን ስሟ ይክበር ይመስገን። ቅዱሳን ጻድቃን፣ ሰማዕታት እንደየተሰጣቸው ክብርና ጸጋ ምስጋና ይድረሳቸው። አሜን። ይቆየን። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ይህንን የተናገረው ነቢዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ ሃምሳ ስድስት ከቁጥር ሰባት ላይ ሲሆን እንግድን የእግዚአብሔር ቤት ለአሕዛብም ለአማኒም ላመኑትም ላላመኑትም ሁሉ የመዳን ቤት ስለሆነ ቤቴ የጸሎት ቤት ይባላል። እንኳን ላመኑት ላላመኑትም ቢሆን የጸሎት ቤት ይባላል ይላል እና ይህንን ሙሉ ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ ሁለት ከቁጥር አስራ ሶስት ጀምሮ ስናነብ መድኃኒታችን ኢየሱስ ክርስቶስ የአይሁድ ፋሲካ ቀርቦ ነበርና የአይሁድን ፋሲካ ሊያከብር እንደሄደ ይነግረናል። እንዲህ ይላል ከቁጥር 13 ጀምሮ የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን፣ ርግቦችንም የሚሸጡትን ገንዘባቸውን ለለዋጮችም ተቀምጠው አገኘ። የገመደም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰም ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው፣ ይላል። የአባቴን ቤት የንግድ ቤት አታድርጉት ይላል። እንግድን አብይ ጾም ከጀመርን ሁለተኛ ሳምንት ጨርሰን ወደ ሶስተኛ ሳምንት እየተሻጋገርን ነውና እንግድን በቤተ ክርስቲያናችን አነጋገር እያንዳንዳቸው ሰንበታቱ ስያሜ ያላቸውና የመጀመሪያው ዘወረደ ይባላል ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን የሚነገርበት እለትና ወቅት ነው። እንዲሁ ሁለተኛው ደግሞ ቅድስት ይባላል። ስለ ሰንበተ ክርስቲያን ቅድስና፣ ስለ ሰው ልጆች ቅድስና፣ ስለ ቤተክርስቲያን ቅድስና፣ ስለ ባህርይው ቅድስና የሚነገርበት ወቅትና ጊዜ ነው። ሶስተኛው ሳምንት ምኩራብ ይባላልና ትምህርታችንም የሚያተኩረው ምኩራብ ላይ ነው ማለት ነው። በምኩራብ እንግድን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ ሲያስተምርና ሲመክር ሰዎች ሁሉ የእግዚአብሔርን ቤት የንግድ ቤት አድርገውት ነበርና የአባቴ ቤት የጸሎት ቤት ነው እንጂ የንግድ ቤት አይደለም ብሎ ርግብ የሚሸጡትን ለዋጮችን፣ በሬዎችንም ላሞችንም የሚሸጡትን ያንን ጅራፋ በጅቶ ከቤተ መቅደሱ ሁለተኛ በራስ ወጣቸው ነው የሚለው ታሪኩ እንግድን ምኩራብ ማለት ሰቀላ መሰል ማለት ነው ሰቀላ መሰል ማለት ነው ምኩራብ ማለት በዚህ በምኩራብ እንግድን አይሁድ በሮማውያን ኢየሩሳሌም በቅኝ ግዛት ከተያዘች በኋላ ኢየሩሳሌም በኢየሩሳሌም ቤተ መቅደስ ነው መስዋዕትና ስግደት የሚደረገው ብለው እስራኤላውያን ቢያምኑም አይሁድ ቢያምኑም፣ ግን በተበታተኑበት ባሉበት ቦታ ሁሉ ምኩራብ ሰርተው ትምህርተ ኦሪትን ሃይማኖታቸውን ያጸኑ ነበረ። ትምህርተ ኦሪትን እየተማሩ ማለት ነው። ግን ለጊዜው እንደዚህ ሆነ እንጂ ኋላ ጊዜ ግን በሮማውያን ቅኝ ግዛት ኢየሩሳሌም ወደቀችና ህዝቡ ሁሉ ከፖለቲካው ጫና የተነሳ ህዝቡ ሁሉ በጣም ተቸገረ። ከፖለቲካው የተነሳ ህዝቡ በጣም ተቸግሮ በኢኮኖሚ ደቀቀ። ጫናው በዛበት። ተራው ህዝብ በጣም ተራቆተ። አንዳንዶቹ የቄሳርን አመለካከት ወይም የቄሳርን አመራር በመከተል ግማሾቹ ፖለቲከኞችን አሳምነው ማለት ነው። በቤተ መቅደሱ ያሉ መንፈሳውያን ፖለቲከኞች የሚባሉት እነዚያ ፖለቲከኞቹን አሳምነን እንዲህ እናደርጋለን ብለው ወደ ቤተ መቅደሱ ሁለተኛ በር ገበያውን ወደዛ አደረጉት ይላል። በገበያ እንግድን ግማሹ የሚቀርጣለ ግማሹ በፖለቲካ ዘበብ ህዝቡን ግራ የሚያጋባ የሚበዘብዛለ። እነዚህ መንፈሳውያን ፖለቲከኞችና የፖለቲከኛ ጥገኞች የሆኑ ሰዎች ግን ጫናው በህብረተሰቡ ላይ የወረደው በተራው ህዝብ ላይ የወረደው አያገኛቸውም ነበረ። መድኃኒታችን ኢየሱስ ክርስቶስ የተወለደው ለነፃነት ነበርና በኢየሩሳሌም የአይሁድ ፋሲካ ሊያከብር ሲሄድ በቤተ መቅደሱ ማለት ነው የሚነግዱ የሚሸጡ የሚለውጡ ከብቶችንም በሬዎችንም እንስሳትን በአጠቃላይ ማለት ነው አስገብተው ገበያ አድርገውታል። ሁለተኛ በር የቤተ መቅደሱን ሁለተኛ በር ማለት ነው። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ ጅራፍ አበጀ ይላል። ጅራፍ ማለት ማለት መለኮታዊ ስልጣኑን ገለጠ ማለት ነው እንጂ ጅራፍ ማበጀት ጅራፋ በጅቶ ማንንም መግረፍ መድኃኒታችን ኢየሱስ ክርስቶስ ፈቃዱ አይደለም። በስልጣኑ ግን ላሞችንም፣ እንስሳትንም፣ በሬዎችንም አስወጣ። ርግብሻጮችንም ተቀምጠው አገኛቸውና አወጣ እና መደርደሪያዎችንም ገለበጠ ነው የሚለው። እንዲህ እንኳን የጥፋት አምላክ አይደለም አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና። ግን አውጡ፣ ይሄ የጸሎት ቤት ነው እንጂ የአባቴ ቤት የጸሎት ቤት ነው እንጂ የንግድ ቤት አይደለም። እንስሳት የሚሸጡበት ርግብ የሚሸጡበት፣ እናንተ የምትለውጡበት የምትለዋወጡበት ቤት አይደለም። ቤቴ የጸሎት ቤት ነው ነው ያለው። ይህንን ቤተ መቅደስ እንግዲህ በመጀመሪያ ሰሎሞን የሰራው ኋላ ደግሞ ናቡከደነጾር የሚባል የባቢሎን ንጉሥ እሱ የእሱ ሰራዊት የነበረ ናቡ ዛርዳን የተባለ ያንን የቤተ የሰሎሞንን ቤተ መቅደስ አፍርሶት ነበረ። ኋላ ግን ዘሩባቤል የሚባል ደግ ንጉስ ነገሰና ያንን ቤተ መቅደስ አሳንጾታል። ያንን ቤተ መቅደስ አሳንጾት በደንብ ታንጾ ሰሎሞን እንዳነጸው አድርጎ አሳንጾ ስለነበረ በዛ ቤተ መቅደስ ነበር እንዲህ የሚያደርጉት እስራኤል በይበልጥ ደግሞ አይሁር ደግሞ ጸሎትም፣ ምስጋናም፣ ስግደትም፣ ምጽዋትም የሚሆነው በዚህ ቤተ መቅደስ ነው ብለው ያምኑ ነበረ፣ ያምኑ ነበረ። ሆኖም ግን በአንድም በሌላም ምክንያት በያሉበት አካባቢ ምኩራብ ሰርተው አምላካቸውን ያመሰግኑ ነበረ፣ መስዋዕታቸውን ይሰው ነበረ፣ ምጽዋታቸውን ይሰጡ ነበረ፣ ጸሎታቸውን ያደርሱ ነበረ፣ ትምህርት ሃይማኖትን ይማሩ ነበረ፣ የኦሪትን ትምህርት ይማሩና ሃይማኖታቸውን ያጸኑ ነበረ። እንግዲህ ምኩራብ በጣም የተስፋፋበት በሶስተኛው ክፍለ ዘመን ወይም በዘመነ ነገስት ስለነበረ ማለት ነው። ይሄ ሶስተኛው ሳምንት ደግሞ እንደ ቤተ ክርስቲያናችን አነጋገር ማለት ነው። ሶስተኛው ሳምንት ምኩራብ ተብሏል ማለት ነው። ምኩራብ ማለት ሰቀላ መሰል የሆነ እግዚአብሔርን የሚያመልኩበት ቦታ ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቴ የአህዛብ ቤት ሁሉ ለአህዛብ ሁሉ የአህዛብ ቤት ሁሉ ይባላል። የአማንኞች ብቻም ሳይሆን አህዛብም የሚያምኑበት ቤት ይሆናል። አህዛብ ሲል ያላመኑትን ነው። አምነው ሲመጡ ይጠመቃሉ። ወልድ ዋህድ ብለው ያምናሉና ትምህርት ሃይማኖትን ተምረው ሀብተ ወልድና ስመክርስትና አገኝተው አምላካቸውን የሚያመሰግኑበት ስጋውን የሚበሉበት፣ ደሙን የሚጠጡበት ቤት ይሆናል ማለት ነው። እንስሳትን አስወጣ ይለናል። ዘመነ እንስሳት አዎ በዘመነ እንስሳ መስዋዕተ እንስሳ አለፈ። አሁን መስዋዕተ አዲስ ተተካ። መስዋዕት ሆኜ የሚቀርበው እኔ ነኝ። አሁን የመስዋዕት ማን ነው? የእንስሳቱ መስዋዕት አልፏል ሲል እንስሳትን በመለኮታዊ ጅራፉ፣ በመለኮታዊ ስልጣኑ እየገረፈ አስወጣ ነው የሚለን። እንግድን የአባቴን ቤት የንግድ ቤት አታድርጉት ነው የሚለው እንግድን ወደ ዘመናችን ስንመጣ በእውነት አሁን ቤቱን የንግድ ቤት አላደረግነውም ወይ የሚለውን ስናነሳ እንደው ከቤተ መቅደስ ሰውነታችን ጀምሮ እግዚአብሔርን የምናመልክበት ይህ በሕንፃ የተሰራው ቤተ መቅደስ ሳይቀር የንግድ ቤት አድርገነዋል፣ እኔና እናንተም ጭምር ማለት ነው። ቤተ መቅደስ ሰውነታችን ልባችንን የኃጢአት የበደል፣ የተንኮል፣ የክፋት፣ የምቀኝነት፣ የዘረኝነት ቤት አድርገነዋል። አሁን ደግሞ ወደ ቤተ ክርስቲያን ስንመጣ ወደ ሕንፃ ቤተ ክርስቲያኑ ስንመጣ ደግሞ ከአንዳንድ ጥቅማችን የተነሳ ቤተ መቅደሱን አሳልፈን የሰጠን ብዙዎች ነን። ይልቁንም ለሆዳችን ለገንዘብ ከመገዛት የተነሳ ቤተ ክርስቲያንን አሳልፈን የሰጠን ብዙዎች ነን። የእግዚአብሔር ልጆች በእውነት ልንመለስ ይገባል። ቤተ ክርስቲያንን አሳልፈን መስጠት የለብንም። ልንጠብቃት፣ ልንንከባከባት፣ ልንገለገልባት እግዚአብሔር ሰጥቶናል። ስለዚህ የጸሎት ቤት ናት እንጂ የክፋት ቤት፣ የተንኮለኝነት ቤት፣ የዘረኝነት ቤት አይደለችምና ከዚህ ሐሳብ ተለይተን በፍጹም ሐሳባችን በፍጹም አይምሯችን በፍጹም ሕሊናችን እግዚአብሔርን ልናመልክ ነው የሚገባው። ይቺ ቤት የጸሎት ቤት ናት እንጂ የንግድ ቤት አይደለችም። ስጋዊ ፍላጎታችንን የምናሳካባትና የምናረከባት አይደለችም። ከስጋዊ ፍላጎታችን የተነሳ መንፈሳዊነታችን ይጠፋና ከዚያን በኋላ ሄደን ሌላ ውስጥ ነው የምንገባው፣ የእግዚአብሔር ልጆች። ስለዚህ ቤቴ የንግድ የአባቴን ቤት የንግድ ቤት አታድርጉት ነው ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ ምክንያቱም በዘመኑ የነበሩት ካህናተ አይሁድ ቤቱን የንግድ ቤት አድርገው ስለነበረ ፖለቲከኛ ጥገኝነትን ያንን ይዘው መንፈሳውያን ፖለቲከኞች ሆነው ማለት ነው። እግዚአብሔርን ረስተው ቤቱን የንግድ ቤት አድርገው ስለነበረ አምላካችን ግን በመለኮታዊነቱ በአምላክነቱ ሲገባበት የሚቀና ነውና ቀናኤ ከመሆኑ የተነሳ መጥቶ ዘመነ መስዋዕተ እንስሳንም ለማሳለፍ መስዋዕት ሆኜ የምቀርበው እኔ ነኝ ለማለትም ቤተ መቅደሱንም ለማጽዳት ለማንጻት ማለት ነው። በሶስተኛው ሳምንት የአብይ ጾም ሳምንት ማለት ነው። ተገኝቶ አምላካችን መራይታችን ኢየሱስ ክርስቶስ ይህንን አስተምሯል ማለት ነው። እንዲህ ነው የሚለው ሊቁ ወመሐረ ቃለ ሃይማኖት ነው የሚለው ቤቴ የንግድ ቤት የገበያ ቤት አይደለም ብሎ የሃይማኖትን ቃል አስተማራቸው ነው የሚለውና አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ እኛም የሃይማኖትን ቃል እንዲያስተምረን እንዲመክረን እንዲገስጸን ቅዱስ ፈቃዱ ይሁን። የእግዚአብሔር ልጆች ይህ ወቅት የምንጸልይበት ወደ እግዚአብሔር የምንመለስበት በቤተ መቅደሱ በንጽህና የምንመላለስበት በእግረ ሥጋ ሳይሆን በእግረ ነፍስ በእግረ ሕሊና ተመላልሰን እግዚአብሔርን አግኝተን ጸሎታችን፣ ልመናችን እግዚአብሔር ፊት ቀርቦ ይሄ ጸሎት፣ ልመናችን ደግሞ ምረትን፣ ቸርነትን ወደኛ አምጥቶ ለሀገራችን ሰላም፣ ለእያንዳንዳችን ሰላም መጥቶ እግዚአብሔርን የምናመሰግንበት ዘመን እንዲሆንልን አጽብቀን፣ ጾመን፣ ጸልየን ከእግዚአብሔር ምረትን ቸርነት ልናገኝ ይገባል። የእግዚአብሔር ልጆች ለዛሬው ይሄ ይበቃናል። የሚቀጥለው ጊዜ ደግሞ እንደ እግዚአብሔር መልካም ቅዱስ ፈቃድ እንገናኛለን። አምላካችን እግዚአብሔር ያስተማረን የመከረን፣ የገሰጸን ስሙ ለዘላለም ይክበር ይመስገን። ይቆየን። አሚን። ለቅዱስ ስጋው ለክቡር ደሙ ሁላችሁንም ያብቃችሁ ያብቃን። አሚን። ይቆየን።